ምዕራፍ 17 ውሃ ከአለት ፈለቀላቸው። የእስራኤል ልጆች ማኅበር ሁሉ እግዚአብሔር እንዳዘዘ ከሲን ምድር ምድረ በዳ ሊጓዙ ተነሱ፣ በራፊድም ሰፈሩ። በዚያም ሕዝቡ የሚጠጡት ውሃም አልነበረም። ሕዝቡም ሙሴን ተጣሉት፣ የምንጠጣውን ዋስጠን አሉ። ሙሴም ለምን ትጣሉኛላችሁ? እግዚአብሔርንስ ለምን ትፈታተናላችሁ? አላቸው። ሕዝቡም በዚያ ስፍራ ውሃ ተጠሙ። እኛንና ልጆቻችንን ከብቶቻችንንም በጥማት ልትገድል ለምን ከግብፅ አወጣህን? ሲሉ በሙሴ ላይ አንጎራጎሩ። ሙሴም ወደ እግዚአብሔር ጮኸ፣ እንዲህም አለ፦ ለዚህ ሕዝብ ምን ላድርግ በድንጋይ ሊወግሩኝ ጥቂት ቀርቷቸዋልና። እግዚአብሔርም ሙሴን በሕዝቡ ፊት እለፍ፣ ከእስራኤልም ሽማግሌዎች ከአንተ ጋር ውሰድ፣ ወንዙንም የመታህባትን በትር በእጅ ይዘሃት ሂድ። እነሆ እኔ በዚያ በኮሬ ብባ ዓለት ላይ በፊትህ እቆማለሁ፣ ዓለቱንም ትመታለህ፣ ሕዝቡም ይጠጣ ዘንድ ከእርሱ ውሃ ይወጣል አለው። ሙሴም በእስራኤል ልጆች ፊት እንዲሁ አደረገ። ስለ እስራኤልም ልጆች ክርክር፣ እግዚአብሔር በመካከላችን ነውን ወይስ አይደለም ሲሉ፣ እግዚአብሔርም ስለ ተፈታተኑ የዚያን ስፍራ ስም መንሱት፣ ደግሞም ጋእዝ ብሎ ጠራው። እስራኤል አማሌቃውያንን ድል እንዳደረጉ። አማሌቅም መጥቶ ከእስራኤል ጋር በራፊድ ተዋጋ። ሙሴም ኢያሱን ጎልማሶችን ለአንተ ምረጥ፣ ሲነጋም ወጥተህ ከአማሌቅ ጋር ተዋጋ፣ እኔም በተራራው ራስ ላይ እቆማለሁ፣ እግዚአብሔርም በትር በእጄ ናት አለው። ኢያሱም ሙሴ እንዳለው አደረገ፣ ወጥቶም ከአማሌቅ ጋር ተዋጋ። ሙሴና አሮን ሆርም ወደ ኰረብታው ራስ ወጡ። እንዲህም ሆነ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር፣ እጁንም ባወረደ ጊዜ አማሌቅ ድል ያደርግ ነበር። የሙሴ እጆች ግን ከብደው ነበር። ድንጋይም ወሰዱ፣ በበታቹም አኖሩ። እርሱም ተቀመጠበት። አሮንና ሆርም አንዱ በዚህ አንዱ በዚያ ሆነው እጆቹን ይደግፉ ነበር። ፀሐይም እስክትገባ ድረስ እጆቹ ተዘርግተው ነበር። ኢያሱም አማሌቅንና ሕዝቡን በሰይፍ ስለት አሸነፈ። እግዚአብሔርም ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ እደመስሳለውና ይህን ለመታሰቢያ በመጽሐፍ ጻፈው፣ በኢያሱም ጆሮ ተናገር ተናገር በኢያሱም ጆሮ ተናገር አለው። ሙሴም መሠዊያን ሠራ፣ ስሙንም ምም ሕፃን ብሎ ጠራው። እግዚአብሔርም በሰወረች ወይም በተሰወረች እጅ አማሌቅን እስከ ልጅ ልጅ ይዋጋልና